ነገራትም ገባች። የምታውቀው ነገር የለም። ያው የሄርሜላ ሴራ ላይ ይሄ ሁላ ሴራ፣ ያ ሄርሜላ ነው ሄርሜላ እኔ ያልኩት መሽቀረ እኔ ያልኩት መሽቀረ። እኔ ቅድም ምንድን ነው ያልኳቸው ሄርሜላና አብርሽ ተያይዞ ሊሄዱ ነው ብዬ ቅድም ሰርቼ ነበረ። ትክክለኛው መንገድ ነው። እኔ ይዥላችሁ መጠው ቤተሰብ፣ በጣም ነው ልቤ የተሰበረው። አብርሃም የጻፈው ነገሮችም አሉ። እኔ እንደዚህ አልጠብቆም ነበር። አብርሃምን ፕሮሰሱን እያስተካክለ ነው ብዬ ነግሬያቸው ከአንዴ ሙለት ከበቀደም ጀምሮ ነው ስለፈልፍ የነበረው አብሮ እንደሚሄዱ ሁሉን ነገር ነግሬያቸው ነበረ። የጻፈው ራሱ በጣም የሚደብር ነገሮችም አሉ። ሩታን እንደዚህ ልቧን የሰበረ ወይኒ ወይኒ እኔ ተቃጥዬ ለሞት ነው ብያችሁ ነበር ብያችሁ ነበር ቅድም ብዙ የሚያቃጥለን ነገር ይኖራል ጠብቁ ብያችሁ ነበር ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉ ማርያም እና ይሄ ቪዲዮ ላይክ አርጉ በቃ እኔ ማርያም ተናጀል አሁን ስሙ ስሙ እኔ ልጅቷን ማመጣላችሁ እናንተ አረ ምን አምትላላችሁ ስሙ ምን እንደምትል ባለፈው ሙሰነች ሁሉ ነገር ይነገረች አሁንም ስሙ ስሙ ምን እንደምትል ይሁ ይሁላችሁ ይሄ ሁሉ ጉል ነው ይሄ ሁሉ ጉል ነው እኔ ቅድም እኮ ብያችሁ ነበረ። ዛሬ እንደሚመጣላት ሁሉ ነግሬያችሁ ነበረ። ግን በጣም ባነሳችሁ ግን በእናታችሁ በጣም ተቃጥያ ነው። ማርያም፣ ሄሎ፣ ሰላም ነው እህቴ? አለን በእናት ዛሬ በጣም ተናድጃ አለው። ለሩታ አብርሃም ደብዳቤ ጽፎላት አይችል፣ በጣም አሳዝኖ ነው የደወልኩልሽ በጣም ያዘንኩት ያው ከርሜላ ጋር እንደሚሄድ ነው። ፕሮሰሱን እቺ ባለጌ፣ በጣም ባለጌ ሰው ናት። ከርሜላ ማለት የሰው ትዳር አፍርሳ ይኸው በቃ ይዤው ይላል ነው ብላ ይዛው ልትሄድ ነው። በጣም ነው የሚያሳዝነው። እና ልጁን እንኳን እኮ ምንም አልመሰለውም እኮ በጣም አዎ። በቃ የሆነ ችግር አለ ማለት ነው። ከባድ የሆነ ችግር አለ እንጂ አብርሃም በልጁ እንደዚህ ጨክኖ በአንዴ ተዳርሶ ምናምን ይሄን አይወስንም። በጣም ከባድ ነገር ነው የተፈጠረው እና አሁን ሩ እኔ ራሱ በጣም የተመሳጨሁት በጣም የተናደድኩትኝ በጣም አሞኛል ዛሬ ቀኑ ሙሉ በቃ ታምሜ ነው የዋልኩትኝ ቅስ አጫጫታ ውስን ያለውት ደግሞ እና አሁን ሩታ ልትሄድ ነው አይደለ? ሩታ በቃ እሱ ከሄደማ ከቤት አትሄድም ማለት ነው። ልትሄድ ነበር ምናምን ተብሎ ነበር። አሁ ተብሎ ነበር እንደዛ ግን ያው እንግዲህ አሁን በቃ እሱ ወስኗል። ይሄ ነው ሄርሜላ፣ የሰብል እያሰበች ነው እንግዲህ። መጨረሻውም እንደሆነ አላውቅም። በጣም ከባድ ነገር እየተፈጠረ ያለው እና እንዴት ፕሮሰስ እንደጀመረ እንደየጀመረ እንዴት አልነገራትም። ግን ይህን ነገር ያው በቃ አልነገራትም። ገባች የምታውቀው ነገር የለም። ያው የሄርሜላ ሴራ ነው ይሄ ሁላ፣ ሴራ የሄርሜላ ነው። ሄርሜላ ናት ይሄ ሁላ ነገር እያደረገች ያለችው በጣም ነው ያዘንኩት። እግዚአብሔር እና ዛሬ ሩታ እንደዚህ ስታለቅስ አንጀቷ ቁስል። አዎ፣ ቆይ በምን መንገድ ነው? እኔ በጣም እንደንግጫለሁ። ይህን ነገር በቀደም ነግረሽኝ ነበረ እንደሚሄዱ አብረው አሁንም እንደዚያው እና ሄርሜላ ናት። ይሄ ሁሉ ስራ የምትሰራው ማለት ነው? አዎ ሄርሜላ ናት፣ በቃ ይሄን ሁሉ ምታሴራው እሷ ናት። ሁሉ ነገር በቃ ልጁ በቁጥጥሯ ስር አርገዋለች ማለት ይቻላል። በቃ እሱ ምንም ማሰብ አልቻለም፣ ገባሽ? ስለትዳሩም ስለ ልጁ ምንም ማሰብ አልቻለም። እኔ እኮ አሁን እኮ አሁን አሁን ፈራው ልጁን ራሱ ይክዳል። አሁን አሁን ፈራው ልጁን እንዳይክድ። እንግዲህ የማይቀር ነገር ነው፣ እሱም ቢሆን አይቀርም አሁን እንደዚህ አይነት ተግባር እንደዚህ አይነት ነገር የሰራ ልጅ ልጅ እንዲክዳል ብለሽ አይክድም ብለሽ ልሲነት ማችም በአሁኑ ሰዓት እያደረገ ያለው ነገር በጣም ከባድ ነው እኮ ትላንትና ልጅን እንዳይ ብሎ ሰው ልኮ ነበረ። ግን እሺ ብላ ነበረ። ምንድን ነው ሀሳቡን ያስቀየረው? ዲኤንኤን ምርመራ እፈልጋለው ምናምን እያለ ነው የተባለው ነገር ነት ነው። እንደዛም እያለ ነው ያው። በቃ ሄርሜላ በምትነግረውና በምታደረገው ነገር ነው እንግዲህ ልጁ ጥርጣሬ ውስጥ እየገባ ያለው። እንደዛ ምርመራ አደርጋለሁ እያለ ነው። ግን አሁን ደግሞ ሌላ ነገር ሌላ ርዕስ አምጥተው ሌላ ሀገር ልንሳፈር ነው ልንሄድ ነው ምናምን እያሉ ነው። አብርሃም ግን ምን እየሆነ ነው ያለው? እሱ እንግዲህ በቃ ቤተሰቦች ወይ ጸበል ካልወሰዱት ወደ መጥፎ ነገር ውስጥ እየገባ ነው ያለው ልጁ። እንዴት እንዴትበቃ የእሱ ነገር በጣም ነው የሚያሳስበው። ለወደፊት ለህይወቱ ራሱ በጣም አሳሳቢ ነው። ግን በጣም ነው የሚያሳዝነው። እሱ የተማመነው ብሩን እና ዝናውን ተማምነው ማንም ሴት ይፈልገኛል ብሎ ነገም እኮ ይህቺ ከካም እኮ ለእሷም እኮ ማይሆን ሰው እኮ ነው ማይሆን ሰው ላይ እኮ ነው ለእሷ ለሩት ካልሆነ ለእሷ የሚሆን መስሏል ነው ግን በጣም እንዴ! እና ልጁን እስከ ለማስካድም ይሄ ሁሉ ነገር እያደረገች ነው ማለት ነው ው በቃ እያረገቻለችው ኮሱ ነው። በቃ ተግባሯ መስለች ለመለያየት ነው። እየተሳካላትም ነው በቃ መንገዱን ያዘችው ተሳካላት። እንጂ እኔ በጣምእየተሳካላት ነው እንግዲ መጨረሻን ገበ ላ ያሳምርላት እንጂ ሩታ በጣም ነው የምታሳዝነው። በአሁኑ ሰት እኔ ዛሬ ማርያምን አንጀትን እንበላችን። በጣም ነው ያሳዘነችን። እነ በጣም በጣም ያሳዘነችበጣም ነው ምታሳዝ ነው እኔ እንጃ። እኔ ከአብርሃም የሚጠበቅ ነገር አይደለም፣ እንዲ ወሽመጥ የሚቆርጥ ነገር። አረ በጣም ነው ያስከብ የከፋው የእሱ ነገርስ እና በጣም ነው የተናደድኩ ዛሬ። ለራሱም ለደህንነቱም መጥፎ ነው። በጣም አሁን ያረጋ ያለው ነገር ደህንነቱ ራሱ ተራጥረናል። ባውጣትኛ ሽ አመሰግናለሁ በእናትሽ። በጣም ያሳዝናል። ብቻ አመሰግናለሁ፣ እና ችግር የለውም። ሽ እናት አመሰግናለሁ። ቤተሰብ ሰማቸው አይደለ? በጣም ያሳዝናል እውነት እኔ እኮ ብያቸዋለሁ፣ ተዛሬ ሁሉ ነገር ነግራቸዋለሁ። እሱ ልቡ ሄርሜላ ላይ አሸፍቷል፣ ምንም ሊደረግ አይቻልም። ቤተሰብ በጣም ነው የሚያሳዝነው። ይህን ቪዲዮ በደንብ አድርጋችሁ ላይ ካልኩ፣ ቻው